ባል ወደ ቤት ሲገባ ሚስቱ የአልጋው ጫፍ ተደግፋ ተንሰቅስቃ እያነባች አገኛት። ደነገጠ። ስታለቅስ ያት ወዶ ተላወሰ። ያፈቅራት ነበርና ሐዘኗ አሳዘነው። አቅፎ ደግፎ ግንባሯን እየሳመ ለምን እንደምታለቅስ ጠየቀ። ከቤታችን ፊት ለፊት የሚገኘው ዛፍ ላይ ያሉት ወፎች ዘወትር ልብሴን ስቀይር ጸጉሬን ያዩብኛል። ይህም አላህን ማመፅ እንዳይሆንብኝ ብዬ እፈራለሁ። ለዚህ ነው የማለቅሰው ብላ መለሰችለት። ባልም በንጽህናዋና አላህን በመፍራቷ ተደንቆ በአይኖቿ መካከል ሳማትና መጥረቢያውን አውጥቶ ከቤታቸው ደጃፍ ያለውን የበቀለውን ዛፍ ቆረጠው። ከሳምንቱ መጨረሻ በአንደኛው ቀን ስራ ድክሞት ያለው ወትሮ ወደ ቤቷ አቀና ሌላ ጊዜ ከሚገባበት ሰዓት ቀደም ብሎ ወደ ቤቱ ተመለሰ። በሩን ከፍቶ ወደ ቤት ሲዘልቅ የሚስቱ በሌላ ወንድ እቅፍ ውስጥ ተኝታ ያገኛታል እና ሌላ አልጋው ላይ እሱ የገዛውን አንሶላ ከሌላ ወንድ ጋር ለብሳ ተመለከታት። የሚያስፈልገውን ዕቃ ሻንጣ ውስጥ ሸክፎ ምንም ሳይናገር የትውልድ ቀዬውን ለቆ ወጣ። ራቅ ወዳለ ስፍራ ተጓዘ። መንገድ በማቋረጥ ላይ ሳለ ከአንድ ቤተ መንግስት አቅራቢያ ሰዎች ተሰብስበው ተመለከተ። ለምን እንደተሰበሰቡ ሲጠይቃቸው የንጉሱ ግምጃ ቤት ተዘርፎ ሌባ ለመገኘቱን ነገሩት። በዚህም መሀል በእግሮቹ የጣቶቹ ጫፍ በቀስታ የሚራምድ ሰው ተመለከተ። ስለ ማንነቱም ጠየቀ። የከተማው ሸህ ነው፣ ጉንዳን ረግጦ አላህ ዘንድ እንዳይጠየቅ በዝግታ ይጓዛል። ከአላህ ፍራቻ ብዛት የጉንዳኖቹን ህይወት ላለመቅጠፍ በመስጋት በቀስታ ይራምዳል ብለው መለሱለት። ሰውየውም ወደ ንጉሱ ውሰዱኛለ፤ ወሰዱት። ለንጉሱ የአንተን ግምጃ ቤት የዘረፈው በጣቶቹ የሚራምድ የተለመደው ሼህ ነው። እሱ ሆኖ ካልተገኘ ፍርዴ ሞት ይሁንብኝ አለ። ንጉሱም ተገረመ። በተቃዋው የሚታወቀው ሼህ እንዴት ሊዘርፈኝ ይችላል ሲል ራሱን ጠየቀ። ወታደሮቹም ሸሁን አምጥተው ከንጉሱ ፊት ለፊት አቀረቡት። ምርመራው ተጀመረ። ሸሁም መስረቁን አምኖ ተቀበለ። መዝረፉ ተረጋገጠ። ንጉሱም ወደ ሰውየው ዞር ብሎ ሌባውስ መሆኑን እንዴት ልታውቅ ቻልክ ሲል ጠየቀው። ሰውየውም አላህን እንፈራለን ብለው ራሳቸውን ከላይ በላይ የሚያጋንኑ ሰዎችን ከተመለከትን ወንጀላቸውን ለመደበቅ የሚያደርጉት ጥረት መሆኑን እወቁ። እንደዛ ብሎ መለሰለትና ከቤተ መንግስቱ ግቢ